በአሜሪካን ሀገር እየተካሄደ በሚገኘው አፍሪካን ኢምፓክት አዋርድ ላይ ተሸላሚ ከሆኑት ኢትዮጵያውያን መካከል አንዱ የሆነው ተወዳጁ የሚዲያ ሰው ሰይፉ ፋንታሁን የሽልማት ስነ ስርዓቱ ከተከናወነ በኋላ ያስተላለፈው መልእክት በብዙ ሰዎች ልብ ውስጥ የቀረ ሆኗል። በተለይ ደግሞ በልጅነቱ ያሳለፈው የሱሰኝነት ህይወት፣ ዛሬ ላይ ፈጣሪ ባያግዘኝ እዚህ አልደርስም ነበር በማለት ያንን ክፉ ዘመን እያስታወሰም ሀሳቡን አስቀምጧል። ከዚህ በተጨማሪ የባለቤቱን ስም በመጥራት ያስተላለፈው መልእክቱ ደግሞ እምባን ጭምር የሚያስመጣ አይነት መልእክት ሆኖ አግኝተነዋል። በዙሪያው ላሉ ለበርካታ ሰዎች ምስጋናውንም አቅርቧል። ለመሆኑ ሰይፉ ፋንታሁን በልጅነት አሳለፍኩት ያለው የሱሰኝነት ህይወት አሁን ላይ ስንመለከተው ለብዙዎቻችን እንዴት ያለ ቁም ነገርን የሚሰጥ ነው? ከዚህ ባለፈም እምባን በሚያስመጣ መንገድ ለባለቤቱ ያስተላለፈውና የገለጸው ነገር ምን ይሆን? ይህንንም እንነግራችኋለን። ሰይፉ ፋንታሁን በዚህ ሽልማት ላይ እንዲሸለም ያደረገው ነገርስ ምንድን ነው? በአጠቃላይ በአሜሪካን ሀገር በዋሽንግተን የደረሰውን ልዩ የሆነ ፈንጠዝያና ሰርፕራይዝ ይዘን ይህንን መሰናዶ ወደ እናንተ እናቀርባለን። እንዲናችሁ የምንወዳችሁና የምናከብራችሁ የቻናላችን የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ጫፍ ሆናችሁ ቻናላችንን ስለምትከታትሉና ተቀዳሚ የመረጃ ምንጭ ስለምታደርጉን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች በየዕለቱ የሚያቀርብ ሚዲያችን ነው። የዛሬውን ዝግጅታችንን ከሰይፉ ፋንታሁን ንግግሮች ቁም ነገር እንድናገኝ በማሰብ ይህንን መሰናዶ እንዲህ አዘጋጅተን አቅርበነዋል። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ እንዲተሰይም ተሰይም ያለው። ቻናሉን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ ያኖሩልን፣ ቪዲዮንም ላይክ አድርጋችሁ ወደ መሰናዶ እንሻገር።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 አፓርትመንት ሲመርጡ የልጆች መጫወቻ፣ ፓርኪንግ፣ መብራትና ውሃ አያስጨንቆትም። ይህ እድል ዛሬ ላይ ሆነው ነገን የሚያዩ ባለብሩህ ተስፋና ታታሪ ክንዶች ነው። ለበለጠ መረጃ አሊያም ሳይቱን ለመጎብኘት በ0965 0562 20 ላይ ይደውሉ። ከሰሞኑ በተለይ በእኛ በኢትዮጵያ አቆጣጠር ጥቅምት 2 2018 በፈረንጆቹ ደግሞ ኦክቶበር 12 2025 በአሜሪካ ሜሪላንድ ግዛት በተካሄደ ደማቅ የሽልማት ስነ ስርዓት አራት ታላላቅ ኢትዮጵያውያን ለሀገርና ለወገን ላበረከቱት አስተዋጽኦ በሚል የ2025 የአፍሪካ ኢምፓክት አዋርድ ተሸላሚ ሆነዋል። ከዋሽንግተን ዲሲ ከተማ ከሜሪላንድና ቨርጂኒያ ግዛቶች የእውቅናና የምስጋና ሰርተፊኬት ተበርክቶላቸዋል። እነዚህ አራት ተሸላሚዎች ደግሞ በሀገራችን በተለያዩ ሙያዎች ስኬታማና ልዩ ልዩ አበርክቶችን ያደረጉ ናቸው። ከእነዚህ መካከል አንደኛው ታላቁ የትዝታው ንጉስ ድምፃዊ መሀሙድ አህመድ አንደኛው ነው። በሩጫው አለም እጅግ ጀግና የሆነችው አትሌት መሰረት ደፋርም እንዲሁ ተሸላሚ ናት። የመዝናኛ ሚዲያ ባለሙያ የሆነው ሰይፉ ፋንታሁንም ሌላኛው ተሸላሚ ነው። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰውም ከተሸላሚዎቹ መካከል ይገኙበታል። ከነዚህ ኢትዮጵያን ተሸላሚዎች መካከል አንዱ ሆኖ የተሰየመው ሰይፉ ፋንታሁን ታዲያ ከሽልማቱ በኋላ ባስተላለፈው መልእክቱ ተሸላሚዎች፣ ባለቤቱና ሌሎችም ቤተሰቦቹ እንዲሁም ወዳጆቹ በተገኙበት ልዩ የሚባል አንጀት ውስጥ ጥልቅ የሚል መልእክቱን አስተላልፏል። ካነሳቸው ነጥቦች መካከል በተለያየ ጊዜ ቀደም ስላለው ሕይወቱ በቀልድ መልክም ቢሆን እንኳን እየነገረንና ዛሬ ላይ ከዛ ሕይወት መውጣቱን የሚያመላክተውን የሱሰኝነት ዘመኑን አስታውሶታል። ይህንን በሚመለከት እንዲህ ብሏል፣ ተመልከቱት። ቪዲዮን ትላንት በሱስ ሕይወት ለነበረው ታዳጊው ሰይፉ ይህ የዛሬው ሽልማት ህልም ነው። ስለዚህ ለዚህ ላበቃኝ እግዚአብሔር ክብር ምስጋና ይሁን። በድጋሚ ለስኬቱ መሰረት ከሆኑት መካከል ቤተሰቦቹ ዋነኞቹ መሆኑን በማንሳት በተለይ ባለቤቱ ከስኬቱ ጀርባ ወይም ጎን በመሆን ትልቁን ድርሻ እንደምትወስድም እንዲሁ አንስቶታል። የባለቤቱን አይኖች ከርቀት እየተመለከተ መድረክ ላይ ወጥቶ በታላቅ የምስጋና ቃላት ሲያቆልባበሳትና ሲያሞግሳት፣ በመግቢያችን ላይ እንደነገርናችሁ እምባን የሚያስመጣ መልእክት አስተላልፏል ብለናችሁ ነበረም። አድምጦት በተለይ ደግሞ ቆንጂ የዋን ሚስቴን በእናታችሁ አመስግኑልኝ። በቅርቡኑ አስረኛ ዓመት የጋብቻ ባላችን ያከበር ነው። እንኳን ለዚህ ቀን አበቃሽ አስር ዓመት ሙሉ ስላቃጠልኩሽ በነገራችን ላይ እቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን የአምስት ልጆች እናት ናት። አራቱን ክስተኛው ልጇ እኔ ነኝ። ስለ ቬሮኒካ ሲመሰክር ብዙ ነገር ችላኛለ ይችላል እኔ ሰዎችን ለማዝናናት ስደክም የስራው ጠባይ ሆነና በሌሊትም ልነሳ እችላለሁ፣ ላመሽ እችላለሁ፣ ሌሎችም ነገሮች ሊፈጠሩ ይችላሉ። ነገር ግን እኔን ችላ ታግሳ በፍቅር ቤቴ ሞልቶ አብረን እየኖርን ነው በማለትም ነው አክሎ የጨመረው። ሰይፉም የስራዬ ዋና አላማ ሰዎችን ማዝናናት ነው፣ ሁሉንም የማህበረሰብ ክፍል እኩል ማየት ነው በማለት ይናገራል። ጥንካሬም ድክመቴም የሚመነጨው ሰውን ለማዝናናት በማደርገው ጥረት ውስጥ ነው። ይህንንም እንድትረዱኝ በትህትና እጠይቃለሁ ብሏል። ሰይፉም ለማዝናናት ስል ጥፋትም ልማትም ይኖርብኛል፣ ሳጠፋ እየመከራችሁ እዚህ ያደረሳችሁኝ መላው ኢትዮጵያውያን ሁሉ አመሰግናችኋለሁ የሚል መልእክቱንም ጨምሯል። በዚህ መልእክቱ ላይ ከተናገራቸው ሌላኞቹ ንግግሮቹ መካከል ደግሞ በሕይወቱ እጅግ ትልቅ አበርክቶ ያላቸውን ሰዎችና ተቋማትንም ያነሳበት አጋጣሚ ነው በእኔ ህይወት ውስጥ ትልቅ ቦታ ያላቸው ጋሻ አማራ አረጋዊ አበበ ፈለቀ ተመስገን አፈወርቅ ኢቢኤስ ቴሌቪዥን ሸገር ሬዲዮ ና ሌሎችም በርካቶች በአጠቃላይ የኔ ህይወት ውስጥ ጠጣሪ ወረወራችሁ ሁሉ ፈጣሪ አክብርልኝ የሚል ሀሳቡንም አስቀምጧል ከዚህ በተጨማሪ በኢቢኤስ ቴሌቪዥን ሰይፉ ሾው ላይ ሲሰራ ሚሆን በታዲያስ አዲስ የሬዲዮ ፕሮግራሙ ላይ ከጎኑ ሆነው አብረውት በርካታ ሙያዊ ግልጋሎቶችን የሚሰጡትን የሙያ ባልደረቦቹንና የሰይፉ ሾው ክሩን በሙሉ ምስጋናውንም አቅርቧል። ይህ ሽልማት የኔ ብቻ ሳይሆን የእናንተም ጭምር ነው በማለትም ነው ሀሳቡን ያስቀምጠው። እንደምታውቁት ሰይፉ ከዚህ ቀደም ለሶስት ወራት ያክል ቁጭ ብሎ በሰይፉ ሾው የዩትዩብ ቻናል ላይ ከአንድ ቢሊየን ብር በላይ የገቢ ማሰባሰቢያ ፕሮግራም ለመቄዶንያ የበጎ አድራጎት ድርጅት ሲያደርግ እንደነበር እናስታውሳለን። ይህንንም አስመልክቶ እኔ ምክንያት ልሆን እንጂ በርካታ አርቲስቶች፣ ታዋቂ ሰዎች፣ መላው ኢትዮጵያውያን ተሳትፈውበት ይህ ነገር ስለተሳካ እናንተንም አመሰግናችኋለሁ በማለት መቄዶንያ ላይ ለተሳተፉ ሁሉ ምስጋናውን አቅርቧል። በመጨረሻ ግን የተናገረው ንግግር ከሁሉም በላይ የሚያሳዝን ሆኖ አግኝተነዋል። በተለያዩ ሕመሞች እየተሰቃየ መቄዶንያን የበጎ አድራጎት ድርጅት በሚገባ በመምራትና የአእምሮ ህሙማንና አረጋውያንን በማገዝ የሚታወቀው ቢኒያም መቄዶንያን የተመለከተ መልእክት ነው ያስተላለፈው። በብዙ የበጎ ስራዎች የተጠመደ ሰው በመሆኑ ይህ ሽልማት ለቢኒያም የሚገባው ነው እና ለሱ አበረክታለሁ የሚል ሀሳቡንም አስቀምጧል። ሰይፉ ፋንታሁን ታዲያ በአሜሪካን ሀገር በተከናወነው አፍሪካን ኢምፓክት አዋርድ ላይ እንዲሸለም ያደረገ ዋነኛ ምክንያት በሚዲያው ዘርፍ እጅግ የላቀ አገልግሎት በማድረግ ለሰላሳ ዓመታት ያክል ያለምንም መታከት በሚያስደንቅ መንገድ ለሀገራችን ብሎም ለሚዲያው ዘርፍ ላበረከተው ከፍተኛ አስተዋጽኦ ነው ሽልማቱን የተሸለመው። የሚገባው ነው ብላችሁ ታምናላችሁ አይደል? ሀሳባችሁን ኮሜንት ላይ አኖሩልን። እንደነገርኳችሁ ሰይፉ ፋንታሁን ከ30 ዓመታት በላይ በሚዲያው ዘርፍ ላይ ያለመታከት ቆይቷል። ሰይፉ ፋንታሁንና ተመስገን አፈወርቅ ሆሊድ ጋዜጣን ሲመሰርቱ በጊዜው እድሜያቸው ከ22 አይዘልም ሲል ሰይፉ በልጅነቱ የሚዲያ ባለቤት ስለመሆኑ እዝራ እጅጉ ሲመሰክር እንመለከታለን። ሆሊድ ጋዜጣ ስትጀምር በ15 ቀን አንድ ጊዜ የምትወጣ ጋዜጣ ነበረች ይላል። እኔም ምናልባትም ስለ ሆሊድ ለመጀመሪያ ጊዜ የነገረኝና ከሰይፉ ጋር ያስተዋወቀኝ የኢቲቪው ፋንታሁን ኃይለ ማርያም ነበር። ትዝ እንደሚለኝ በ1989 ክረምት ላይ ነበረ በማለት ነው ያንን ጊዜም የሚያስታውሰው። እዝራም የሰይፉን ጉዳይ እንዲህ የሚመሰክረው እዝራ እጅጉ አስከትሎ ሲናገርም እንደገባኝ ከሆነ የጋዜጣው ባለቤት ሰይፉ ፋንታሁን ነበር ይላል። የሚዲያ ባለቤት መሆን እንደተለየ ነገር በሚቆጠርበት በዚያ ጊዜ ገና በ22 ዓመቱ የጋዜጣ ባለቤት መሆን ችሎ ነበር በማለትም ነው የሚናገረው። ብቻ ሰይፉ በመዝናኛው ኢንዱስትሪ ላይ ቀዳሚ አሻራ በማሳረፍ ታሪክ ያነሰዋል። ሁልጊዜም ከትህትና የተነሳ እኔ ምን ሰርቼ ቢልም እንኳን ከሆሊውድ ጋዜጣ ተነስቶ የሬዲዮ ጣቢያ ባለቤትነት የሆነበት ትልቁ ሚስጥርም የስራ ሰው ስለሆነ ነው ሲልም ነው እዝራ የሚጨምረው። ይህንን ጥረቱ ደግሞ ከ1989 ዓ ም ጀምሮ ሳጤ ነው ነበረም። እናም ወዳጃችን ሰይፉ ብዙ ሰው ስለ ጋዜጣ በማያውቅበት ጋዜጣን አሳትሞ ማሰራጨት ፈተና በሆነበት በዚያ ጊዜ ሆሊውድን ለህትመት ሲያበቃ ነበር። በዚህም አደንቀዋለሁ ይላል። ሰይፉ በጋዜጣ በሬዲዮና በቴሌቪዥን በሶስቱም የሚዲያ ዘርፎች በመስራት ማዝናናት እንደሚችል አሳይቶናል። ከሆሊውድ በፊት ደግሞ ሞገድ ላይ የጥበብ አምድ ላይ ይጽፍ ነበረም። ሰይፉ የበጎ ሰው ሽልማት የ2014 ሚዲያ ዘርፍ እጩ በነበረ ጊዜ ለሽልማት ድርጅቱ የህይወት ታሪኩን የምሰራው እኔ ስለነበርኩኝ ብዙ የስራ ታሪኮቹንም ሳሰባስብ ነበር፣ በማለት ይጨምራል እዝራ። ያኔ የተረዳሁት ነገር የሰው ልጅ ከጣረ ካሰበበት ቦታ ሊደርስ እንደሚችል ነው። የሚዲያ ስራ ፈጣሪዎች ቁጥራቸው ትንሽ በሆነበት ሀገር የነሰይፉ ታሪክ ብዙ ያስተምራል። ታሪክ ሰናጅ ስለሆንኩኝ ለምጽፈው ሁሉ የሰነድ ማስረጃ አብሮኝ ነው። የጋዜጣ ታሪክ የሚጻፈው ጋዜጣ ላይ የሚጽፍ ሰው ስለ ሁኔታው ሲናገር ብቻ ነው። የጥንት ወዳጄ አስር የሰይፉ አሁን እንኳን የህይወት ታሪክን እንዲሰነድ እባክን ፍቀድ በማለትም ይጠይቀዋል። የተነገረውና ያልተነገረው ሰይፉ ፋንታሁን በሚል ደግሞ እጅግ በሚያስደንቅ ሁኔታ የሰይፉን ነገር የሚገልጸው ጋዜጠኛ ቴዎድሮስ ተክል አረጋይ ነው። ሰውየውን ሰይፉን ምን ያህል ነው የምናውቀው? ሲል የሚጠይቀው ይኸው ጋዜጠኛ ቴዎድሮስ ተክል አረጋይ። ሰይፉ ፋንታሁን በሳምንት ሰፊ ሰዓት በሬዲዮ በቴሌቪዥን ለረጅም ዓመታት ያለመታከት በመስራት የሚያክለው ያለ አይመስለኝም ይላል። ከዚህም ባልተናነሰ በተለይ በሰይፉ በኢቢኤስ የብዙዎችን ሕይወት ሲለውጥ ተመልክተነዋል፣ ይለዋል። ብዙዎች በሞት አፋፍ ላይ ሆነው በዚህ የቴሌቪዥን ፕሮግራም ቀርበው ወደ ህይወት ተመልሰዋል። በተለይ ህይወት ላልቀናቸው የጥበብ ሰዎች ይህ ፕሮግራም አለኝታቸው ነው በማለትም ነው ቴዲ የሚመሰክረው። በዚህ ፕሮግራም ሌሎች ከሚያግዙት ጎን ለጎን ራሱ ሰይፉ ፋንታውን አደረግኩኝ ሳይል ወይም ደግሞ አንድ ሰው ስሙን እንዳልጠቅሰው የፈለገው ወዳጄ ሰጠህ እያለ ራሱ የሚሰጠውም ብዙ ነው በማለትም ሃሳቡን ይገልጻል። ያልተነገረለት አንዱ ማንነቱ ለጋስነቱ፣ እና ቀለል ያለ ሰውነቱ ነው በማለት ነው ጋዜጠኛው ስለ ሰይፉ የሚመሰክረው። ሰይፉ ፋንታሁን በአሜሪካን ሀገር አፍሪካን ኢምፓክት አዋርድ ላይ በሚዲያው ዘርፍ ተሸላሚ በመሆኑ እጅግ በርካታ ሰዎች የደስታ መልእክቶችን እየላኩለት ይገኛሉ። እኛም እንኳን ለዚህ በቃህ ይገባሃል ብለን ይህንን መሰናዶ እንዲህ ባጭሩ አዘጋጀን። ከዝግጅቶቹ በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ መርጭ አድርጋችሁ ስለምትከታተሉን ደግሞ እናመሰግናችኋለን። ጌታቸው በላይ የዛሬውን መሰናዶ እንዲህ ወደ እናንተ ሳቀርበው ቆይቻለሁ። ቻናሉን ሰብስክራይብ አድርጉ። ሃሳብ አስተያየታችሁን ኮሜንት ላይ አኖሩልን፣ አሊያም ደግሞ ስክሪን ላይ በተቀመጠው ስልክ ደውሉልን። በሚቀጥለው በሌሎች መሰናዶች እንደገና እስክንገናኝ መልካም ጊዜ ይሁንላችሁ።